ሰላም ሰላም፣ ውድ የዩቲዩብ ቻናል ቤተሰቦች እንደት ናቸው? ደህና ናቸው ወይ አለው? እግዚአብሔር ይመስገን። ሰላም ልላ ነኝ። አዝ በኔ ስለ ማንም ህይወት ማጠች የመጫረቅ ሰው አይደለሁም። በነገራችን ላይ እኛ የመጃም ቅመሞች በጣም ብዙ ስራ አለብን እና ደግሞ ለዩቲዩበሮች ያኔ እናግዛለን፣ ሰብስክራይብ፣ ላይክ በማድረግ ግን፣ ለሁሉ ነገር መጨናነቅ ያስፈልጋል ብዬ አልገምትም። ስለዚህ ማንም ሰው መጥቶ ድራማ ሲሰራብን እኛም ባችን ማፍሰስ መጨናነቅ ከሌምን ደርስ ወይም ማለት ተገቢ ነው ብዬ አላስብም። ምክንያቱም ድራማ እየሰራችሁብን ስለሆነ፣ ግን ላይክ ኮሜንት እያረግን ማገዛችን አንተውም እናግዛቸዋለን በተረፈ ግን ከሌ ተጣላ ከሌ ተፋታ ከሌ ምናምን እያልን ስንጨነቅ በጣም ተጎድተናል ማለት ነው። ስለዚህ አሁን ደግሞ ጾም ነው። በጾሙ ደግሞ በካችሁ በካችሁ እና አታስጨንቁ፣ አታስጠብቡን፣ ሳሙኛላችሁ። በተረፈ የተጣላ ይታረቅ፣ ጾም ነው በማንኛውም የእምነት ተከታዮች በሙሉ እናት አትጣሉ። ድራማም ቢሆን ጥሩ አይደለም። ለኛም በጣም እያሰቃያችሁ ነው። ተባቀሩ፣ ተዋደዱ፣ ውለዱ፣ ከበዱ እላችኋለሁ። ውዶቼ፣ የእኔ ቆንጆ ኢትዮጵያውያን በሙሉ እወዳችኋለሁ፣ አከብራችኋለሁ። ነገር ግን ድራማችሁ በጣም እያበዛችሁ ስለሆነ ለኛም እዘኑልን ማለት ነው። በተረፈ ለመላው የክርስትና እምነት ተከታይና የእስልምና እምነት ተከታይ መልካም የጾም ወራት የሆነላችሁ እያልኩኝ ሰላምታዬን አቀርባለሁ። ወዳችኋለሁ የሆነ ቀመሞችን ብርታቱን ይስጣችሁ። ክርስቲያኑ ሁላችሁ የጾማችሁ ያጾማችሁ የሆነ እግዚአብሔር ጽናቱን ይስጣችሁ። ሙስሊሞችም የጾማችሁ ያጾማችሁ ያላችሁ ልጆች ስለ ያላችሁ ብዙዎቻችን የማይጾም መቼም ይኖራል ብዬ አላሰበ። ምክንያቱም ከሰባት ዓመት በላይ ነን ሁላችንም እና ሁላችንም የጾማችን ይቀበለን እግዚአብሔር፣ ሀጻታችን ይቅር በለን ሁላችንም፣ ስራውንም ቀላል ያርገልን፣ ጾሙንም ቀላል ያርግልን፣ ይቀበለን፣ ሀጻታችን ማሰረያ ያድርግልን። እግዚአብሔር አምላክ ከኃጢአት ከበደል ያንጻን። ያላችኋለሁ ወዶቼ ሰላማችሁ በዚህ ይበልልኝ። ወዳችኋለሁ በተረፈ ለኢዲም ሆነ ለፋሲካ በሰላም ያدرسን እሱን ቀን በትግስት በደስታ እንጠቀበለዋለን በያስባለሁ። በተረፈ በጣም ደስ ይላል ቲብሮሽ ላይ ያለው አንድነት በጣም ነው ደስ የሚለው። ቅረን እግዚአብሔር አምላክ ጻብን ያጥፋለን፣ ጦርነትን ያጥፋልን፣ ህፃናትን አይገደሉ አባቶች ማይገደሉ አይሰቃዩ። ልክ በድሮው ሁኔታ እንድትመለስ እንጃ እወዳለሁ ኢትዮጵያ በጣም አሁን ላይ ስቃይ ናት። ይህን ስቃይ ደግሞ እግዚአብሔር አምላክ ብቻ ነው የሚችለው፣ በሰው ምንም አለሆነ። እንጸልያለን፣ ግን በጎን ደግሞ ክፉ ስራ ስለምንሰራ ያው አንዳንድ እግዚአብሔርም ጸንቶብናል። ግን እስኪ በጾም በወራቶች የሆነ ነገር ደስ የሚል ነገር እግዚአብሔር አምላክ በጆራችን ሽብክ በለን። በጆራችን ክፉ ነገር አነስማ በእጃችንም ክፉ ነገር አያሰራን በአፋችን ብዙ ነገር አያሰራን በእጃችን ብዙ ነገር አነስራ በሆዳችንም ክፉ ነገር አነሰብ ልባችንም ከመጥፎ ነገር ያረቀልን እግዚአብሔር እላችኋለሁ። ወዶቼ ሰብስክራይብ እያረጋችሁ አግዙኝ እላችኋለሁ።